ሙአዝ ሀቢብ ያለው ደንበኛ ናይት ክለብ፣ ሁለት ሁለት ሴት ካፕል ካፕል ያደረገ ናይት ክለብ። በውስታዝ ወሒድ ንግግር የተበሳጨው አዝማሪው ሙአዝ ሀቢብ የተባለ ግለሰብ ንጽጽር ላይ ስለሚሰሩ ውስታዞች ምን አለ? ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው ነው እያሰለም ነው ምናምን ብላችሁ የምታስቡት የሚያፍርባቸው የሚዋረድባቸው ቪዲዮ የእነሱ ጀላል የነሱ አይብ ማለት ነው። አንተ እየሰራኸው ላለው ወንጀል መረጃ ሊሆንልህ አይችልም። ቢስሚላህ አልሐምዱሊላህ፣ አሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰሕቢሂ ወመን ዋላ። የተከበራችሁ ወንድም እናቶች አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ የጌታችን የአላህ መልካም ፈቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያ ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሚንስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ በኡስታዝ ወሒድ ንግግር የተበሳጨው አዝማሪ መአዝ ምን አለ የሚል ይሆናል። ወደሱ ቪዲዮ ከመሸጋገራችን በፊት ማታ ላይቭ ላይ እኔ ቤት ውስታዝ ወሒድ ማዝም በተመለከተ እንዲሁም ደግሞ ጠቅላዊ ነሽዳን በተመለከተ ተጠይቆ የሰጠው ምላሽ ነበር። እሱ ቪዲዮ እንመልከተው። አይቻልም። ኦኬ። ምንም መሳሪያ መግባት የለበትም ማለት ነው። አዎ እንደዚያ ነው ያለው። ነገር በራሱ ችግር የለበትም፣ ነሽዳ በራሱ ማለት ነው። እና ያ ነው ለዱንያ ትርፍ ተብሎ መቋጠር ጥፋት ነው። ነሺዳ የሚፈቀደው ወደ ዘጠኝ ፖይንቶች አሉ፣ አደለ ቁርአን ከመውቃትና ኢልሙን ከመማር ጋር የማይከለክል ሲሆን፣ ከሸሪያ ያልወጡ ከመጠን በላይ ማሞገስ የሌለበት ሲሆን፣ የሙዚቃ መሳሪያ የሌለበት ሲሆን፣ ቅላጽ የሌለው ሲሆን፣ ህብረ ዜማ የሌለው ሲሆን፣ ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን፣ የዳዋ ዘዴ መሆን የሌለበት ሲሆን፣ የስራ ዘርፍ መሆን የሌለበት ሲሆን እና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱ ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ይመጣሉ ብለው ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳሰሉ ነገሮች የተከለከሉ ናቸው እና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ እራሱ አይደለም ችግሩ፣ ግን የሙዚቃ መሳሪያውን የምታየው የእነ መዋዘ ሐቢብ ያለው ደንበኛ ናይት ክለብ ሁለት ሁለት ሴት ካፕል ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለባቸውም። ልክ ናይት ክለብ ነው ወቃ የሚመስለው። መድረክ ተሰጥቶት ሁለት ካፕል ካፕል እየተደረጉ ምናም የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው፣ ፈሳድ ነው። ስለዚህ ይህ ነገር ትክክል አይደለም ብላችሁ ሁላችሁም መቆም አለባችሁ። ጉዳዩ ፐርሰናል አይደለም። መዋዝ ማለት አንድ ያለ ባሪያ ነው፣ አንድ ሰው ነው አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳሉን ልክ አይደለም ማለት አለባችሁ። ፈሳሉ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላችኋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ቀጣይ ጥያቄ ምንድን ነው? እንግዲህ ቪዲዮውን እንደተመለከታችሁት በጣም በሚገርመ ሁኔታ ነው ያብራራው፣ ነሺዳ የሚፈቀድበትና እንዲሁም የማይፈቀድበት መንገድ ማለት ነው። ዛሬ ላይ በሚያሳዝን ሁኔታ የሙዚቃ መሳሪያ ተጠቅመው ከዛ በኋላ ደግሞ ይጨፍራሉ ምናምን መልእክተኛው ዓለይ ስላቱ ወሰላን ከህዝቦች የተመሳሰለ ከነሱ ነው ብለዋል ማለትም ከህዝቦች የተመሳሰለ ከነን ሙስሊምን የተመሳሰለ ሰው ከነሱ ነው ዛሬ ላይ የሙዚቃ መሳሪያ በአጠቃላይ ነሺዳ ላይ እናያለን የተለያዩ ክራሮች ምናምን ጨምሮ ማለት ነው እና ሙአዝን ደግሞ እነዚህ ነገራቶችን በመጠቀም ምን ያደርጋል? አምላካችን አላ በሱረት ስራ ምዕራፍ 17 ቁጥር 64 ላይ እርሱ የቻልከውን ሰው በድምፅ አታል ብሎ ነው ያለው። ሴጣን ከእርሱ የቻለ ተፍሲሩ ኢብኑ ከሲር ይህንን አያ ሲፈስረው ከእነርሱ የቻልከውን ሰው በድምፅ አታል የተባለው እርሱ ዘፈን ነዋል። ሙጃሂድም ምንድን ያለው ድምፅ የተባለው መደበሪያ፣ ዘፈን ላግጣና ስላቅ ነው ብሎ ያስቀመጠው ስለዚህ ረሱሉላህ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? ከኡመቴ ውስጥ ጥቂት ሰዎች ለራሳቸው ዝሙትን፣ ሐርለብስን፣ አስካሪ መጠጥንና የሙዚቃ መሳሪያን ሐላል የሚያደርጉ ይሆናሉ ብሏል። ወደፊት የሚመጡ ብሏል። አንደኛ የሙዚቃ መሳሪያ ያለው፣ ሁለተኛ ዜማው ከዘፈን እየተወሰደን ነው ያለው ኢቭን ከጴንጤ መዝሙር እየተወሰደ ነው የሚሰራው። ከዛ ደግሞ ሽርክያት የሆኑ ነገሮች ወይም ደግሞ የሚተላለፉ መልእክቶች አሉ። የሚተላለፉ መልእክቶች አደጋ አደገኛ፣ አደገኛ ለረሱላህ ሰለላሁ ዐለይሂ ያላህ ባህሪያና የአላህ መልእክተኛ ናቸው። እንወዳቸዋለን፣ እናከብራቸዋለን። ድንበር አልፈን ግን ድረሱልኝ እሳቸው አይባሉ። በጣም ድንበር ያለፉ ነገሮች ይተላለፋሉ። እና ልጁ በጣም በብዙ ነገር የተተበተበ ነው። አላ ያንሳለት፣ አላ ያውጣው። ለማንመጥፎ ነገር አንመኝም። አላ ይጠብቀው በአጭር ጊዜ ውስጥ ግን ተስተካክሎ ወደ አላህ በነሳ ከስካል ድረስ ኃይለኛ ቅጣት ነው የሚያገኘው ልጁ። ፈሳድ ነው እያሰራጨ ያለው። ሙፍሲድ ነው ሙፍሲድ ነው ልጁ። ራስ ፈሳድ አስፋፊ ነው፣ የፈሳድ ባለቤት ነው። በዛ ላይ ወንድና ሴት እየቀላቀለ ካፕል ካፕል እያደረገ የሚያስቀምጠው ነገር ነገ ጠዋት የቂያማ ቀን አላህ ይጠይቀዋል፣ ይጠየቃል። ምን አይነት እንጀራ ነው የሚበላው ይሄ እንጀራው? ይሄ ሁላ ህዝብ ኖ እያለው እስልምናን እያስጠቃብህን ነው እያለ እያለቀሰበት ሰው ተው እየተባለ እየተነገረው ምን አይነት እንጀራ ነው የልጅ የሚበላው? ምን አይነት ኑሮ ነው የሚኖረው? ምን አይነት ኑሮ ነው ከህዝብ ከዚህ ሙዚቃ ሞዝቆ አዝማሪ ሆኖ አዝማሪ ሆኖ መሸታ ቤት ናይት ክለብ ከፍቶ ምን አይነት እንጀራ ነው ከዚህ በኋላ የሚኖረው ማለት ነው። ሰርቶ አይበላም፣ እንደ ሌላ ቦታ ላይ ሰርቶ አይበላም ወይ እና ይሄኔ ፐርሰናል ላይ አይደለም ግን ችግር ያለበት ልጅ ነው። ደካማ ጎን የሚለውን ነገር አላህ ያስተካክለን። እንግዲህ ውስታዛችን ወሒድ በደንብ አድርጎ ነው ያብራራው። ከዚህ በላይ ማብራሪያ ያለው አይመስለኝም፣ ምክንያቱም ከእኔ የበለጠ ሞር አድርጎ ሰፋ አድርጎ ያብራራበት እውነታ ነው። ዛሬ ላይ በሚያሳዝን ሁኔታ የተውሂድ እጠራለሁ፣ ሰዎችን ወደ ሱና አስገባለው፣ ከቢዳ አርቃለው፣ ከሽርክ እከለክላለሁ የሚል ግለሰብ የነ ሙአዝ የተለያዩ ሰዎች በሽርክ በቢደ የተጨማለቁ ሰዎች በተዘዋዋሪ ይሁን በቀጥታ የነሱ ነሺዳ ፕሮሞት ሲያረጉ እንመለከታለን። ብዙ ጊዜ ነው የምናገረው፣ አብዛኛው ማህበረሰብ ሱናን ተውሂድን ተረዳሁኝ የሚል ግለሰብ ነሺዳም ፕሮሞት ሲያረግ በተለያዩ አጋጣሚዎች እንመለከታለን። ይህ ሰውዬ ገና መንሃጅ አቂዳ ምን እንደሆነ ስላልገባ ቁጭ ብሎ ቢማር ለሱ ለነፍስ ያው ራሱ ጠቃሚ ነው ብዬ አስባለሁ። እንግዲህ ማታ ለሊት እስከ ኦልሞስት እስከ ዘጠኝ ሰዓት ቆይተን ነበር ላይቭ ላይ ቲክቶክ ላይ። በጣም ጥሩ ቆይታ ነው የነበረን ከውስታዝ ወሒድ ጋር። እዛ ቆይታችን ላይ ካነሳናቸው ሀሳቦች መካከል አስቀድሞ ያሳየኋችሁ ቪዲዮዎች ነበሩ በዋነኝነት እንዲሁም ደግሞ ይህን ቪዲዮ በተመለከተ ጀለስ ጠዋት ተናዶ ሙአዝ የተባለ አዝማሪያችን ምን አለ? እስቲ እንመልከተው። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናን እና የሙዚቃ መሳሪያን ሀላል የሚያደርጉ ጥቂት ይመጣሉ ይሉና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከትናል። አሁን ዳዒነን ምናምን ምናምን እንሰሰው እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካከሉ ሐቂቃ ብላችሁ። ሐርፍ እንግዲህ ብዙ ጊዜ አህባሾች ዘንድ በጣም ከሚያስቁ ነገራቶች መካከል ይህ ነው። የሆነ ነገር በተከሰተ ቁጥር የሆነ ሐርፍ ወይም የሆነ ነገር ከተሳሳታችሁ ምን ይደረጋል? ኦ እናንተ ታላ ምናምን ነገር እያላችሁ ባይዘው ቀጥታ እኔን ለመንከት እንደሆነ ይገባኛል። ግን ችግር የለውም አረብኛ ማወቅ ቋንቋ ነው እንጂ እውቀት አይደለም። በነገራችን ላይ እውቀትን የምታገኝበት የተለያዩ መንገዶች አሉ። በነገራችን ላይ ነህዊ የተለያዩ የቋንቋ እንትኖችን ያስተምራል ወሂድ ማለት ነው። ማታውቁ ከሆነ ኮርስ ብትወስዱ እኔ መልካም ነው ብዬ አስባለሁ። ምክንያቱን ደግሞ ስለሱ በደንብ ስለማታውቁ ነው እንጂ እኛ ጭምር የምንማርበት እንዲሁም ደግሞ የራሱ የሆነ የቋንቋ ሰዋስው ማለት ነው በደንብ የሚያቅ ነው። ከአረብኛ ቀጥሎ ራሱ የብራይስ ግሪክ ግዝ የሚያውቅ በጣም ጀግና የሆነ ኡስታዝ ነው እውነት ለመናገር ማለት ነው። ስለዚህ የአንተ ሽርክን ለመደባበስ ሰዎችን ሐርፍ በትክክል አላወጡም በሚል እንዲህ ናቸው ማለት አይችልም ብራዘር፣ የእነሱ ሐርፍ አለማውጣት ማለት ነው ከአንተ ከቢዳ ከሽርክ እኩል ሊሆን አይችልም። ሌላ ደግሞ ምንድን ነው ያልከው? ሐቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ ዓይን እዛው ካላችሁበት ሀገር በቪዲዮ በማስረጃ።

እንዲያለን እንዲያለን እንዲያለን። ዋይ ምን ይጠበስ፣ ምን ይጠበስ። ሰዎች ባላህ እና በነሱ መካከል ብዙ ወንጀሎች አሉባቸው። ይህን የማይረዳ ሰው አለ እንዴ? ኡስታዝ ወይም ዳይ ወይም የሆነ ነገር የተናገረ ሰው ማለት ነው። የሆነ እንደ መላእክት እንደ ብፁ ነው የምታዩት ኖ በአደባባይ የሰራና በአደባባይ ወደ ሽርክ የተጣራና ወደ ቢዳ የተጣራ በአላህና በርሱ መካከል የቀብሩ ወንጀሎችን አወጣለሁ የምትል አላህ ዘንድ ትጠይቅበታለህ። ወንድም ኢብን የሉም እኮ ግን በአላህ ስም እንዲህ እየማላችሁ ሰዎች መንጋቹን ማለት ለመያዝ የምትሄዱበት ርቀት በጣም ነው የሚገርመው። የምታስተምሯቸው ንጽጽር፣ እንዲህ የምትሉ ሰዎች ቆማችሁ የማስተማር ሞራን የላችሁ፣ ምናምን አውጣው እንየው። ፐርሰናል የሆነ ህይወት ነው አውጡት፣ ችግር የለውም ያለፉ ታሪኮች፣ ሁላችንም ባክግራውንድ ሊኖረኝ ይችላል፣ ግን አወጣ ምን ይሆናል? ዲናዊ የሆነ ይሹ። እኔ ዛሬ ላይ በጣም ያናደኝ በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? አብዛኛዎቻችን ዲነል ኢስላም አልተረዳንን ከምንላቸው ነገራቶች መካከል አንድ ሰው ዲንን ሲያጠፋ ፐርሰናላዊ የሆኑ ህይወቶቹ ውስጥ ገብተን አታክ የምናደርግበት መንገድ ምን አይነት ድንዝዝና የሆነ አስተሳሰብ ቢኖረን ነው? ምን አይነት የድድብና ጥግ ነው? የመጨረሻ ጀልና ነው። ዲን ነው። ፐርሰናሊ ህወት ደግሞ ፐርሰናል ነው። ብራዘር፣ መልክተኛው አለ ሰላት ወሰላም እንድና የኔ ውመቶች በአጠቃላይ ወንጀሎቻቸው ይማራል ግልጽ የሚያወጡ ሲቀር ብለዋል። ማዝ፣ ይህን ቪዲዮ እንደምትመለከት በደንብ አቃል ቪዲዎች ር እንደሚደረግል እንደምታያቸው ጭምር በደንብ አቃል ስለምንተዋወቅ ጭምር ማለት ነው። ስለዚህ ፐርሰናል ህይወት ውስጥ ሁላችን የምንግባ ከተባለ በጣም በርካታ ነገራቶች እናመጣለን። ምናልባት አንተ ከነን ሙስሊም ሴቶች ጋር ማለት ነው እያቀፍ ፀጉሯ ምናምን ፖስት የተደረጉ ፎቶዎች አሉ በአደባባይ ኦኬ። ሰዎች ያልሰሩትን ነገር እንዲ ይሄ መጀመሪያ ማለት ነው። ይሄ ማስፈራሪያ እራሱ ማለት ነው። ምን አይነት ነው ብለህ መገምገም አለ። ሰዎች ዲናዊ የሆነ ነገር አጠፋህ ብለው ሲመክሩ ጊዜ አንተ ግን እንዲህ አይባል ምን ጠበስ የነሱ አይብ ማለት ነው። አንተ እየሰራኸው ላለው ወንጀል ማለት ነው መረጃ ሊሆንልህ አይችልም፣ ወይም ደግሞ ያን ነገር ሊያስተባብልልህ አይችልም። ተመልለስ ሀቢቢ፣ አስራ ሁለት ሚሊዮን እያልክ ማለት ነው ህዝበ ሙስሊሙ አታጭ በርብን የራስን ቪላ ቤት ሰርተ የምን ቪላ ቤት፣ ሁለት ቪላ ቤት ያሰራል ያ ሰርተ፣ ከዛ በኋላ ሁለት ክላሱ ለስቲዲዮ አድርገህ ከዛ የፈለግከው ነገር ማኒጅ ነው። ኧረ እባካችሁ ነቃበሉ። ያለነው ትዌንቲ ዋን ሴንቸሪ ላይ ነው ሀያ አንደኛው ክፍለ ዘመን ላይ ነው። ስለዚህ ራሳችሁን በውቀት ገንቡ። የንጽጽር አስተማሪዎችን የመናገር ወላሂ ምንም አይነት ሞራን የላችሁ። እኔ ንጽጽር ላይ ስለምሰር አይደለም እንዴ የምናገረው ችግር የለብኝም። የንጽጽር እኔ ፐርሰናል የፈለከው ነገር ብትናገረኝ ምንም አይመስለኝም ግን ወንድሞችን መናገር አችልም። ምንም አቅም የለህም። የትኛው አህባሽ ነው ንጽጽር ላይ ወጥቶ በድፍረት የሚናገረው? አይናገርም። አሽቋላሽ ስለሆነ ስለሚያሽቃብጥ ማለት ነው። የክርስትና ባርነትን ስለሚወድ በባርነትን መገዛት ስለሚወድ ማለት ነው። ይህን አይደለም እንዳያስተሳሰባችሁ። እኛ ስንት ቻሌንጅን ማለት ነው እያለፍን ነው አጠገቦቻችን ስንት ሰዎችን እየገላመጡን ስንት አይነት ነገር እያለፍን የምንሰራ ሰዎች መተብር ብትል ማለት ነው ዝም ብለህ መለፍለፍ ነው እንጂ አቅም እንደሌለህ አንድ ማሳያ ይመስለኛል። እስቲ ተነስና ዛሬ ጎበዝን በቃ ጀግና ማዝኔ ያው ካንተ ጎን ሆናለሁ፣ ንጽጽር በትክክል ስራ። እስቲ አንድ ቀን ስራ አሰራ ብራዘን መስራት አችልም፣ ስራ እስቲ የነቢያት ዋነኛ ተልኮ ይህ ነው። በነገራችን ላይ የነቢያት ዋነኛ ተልኮ ኩፋሮችን ወደ እስልምና መጣራት ነው። ይህን ነገር እያደረጉ ያሉ ደግሞ ንጽጽር ዓለም ላይ ያሉ ውስታዞች ነው። ወደ ትክን ጠላህን ምንም አይነት ክፍተት ቢኖርባቸው ራሱ ማለት ነው አላኩላ ለዛሬ ይህን ካልኳችሁ አዛበብላይ ተፊቆ ሰለላ ነቢና መሐመድ ወአለ አለይሂ ወሰህቢሂ ወሰለም።